ሰላም ጤና ይስጥልን የመጋቢት ስምንት ሁለት ሺ አስራ ሰባት የሶከር ኢትዮጵያን አጫጭር መረጃዎች ይዘንላችሁ ቀርበናል። ዋሊያዎቹ ልምምዳቸውን ማከናወን ቀጥለዋል። በአሰልጣኝ መሳይ ተፈር የሚመራው የኢትዮጵያ ብሔራዊ ቡድን በ26 የዓለም ዋንጫ ማጣሪያ በሳምንቱ መጨረሻ ከግብጽ እና በቀጣይ ሳምንት ከጅቡቲ ጋር ለሚያደርጋቸው ጨዋታዎች 24 ተጫዋቾችን በመያዝ ዝግጅቱን ከጀመረ አምስተኛ ቀን ተቆጥሯል። ዛሬም እንደ ወትሮ ሁሉ ከረፋት ጀምሮ በአዲስ አበባ ስታዲየም ልምዳቸውን ሲከውኑ ቆይተዋል። ከኳስ ጋር በማላቀቅ እንቅስቃሴዎች በጀመረው የዛሬው ልምምድ የቆሙ ኳሶች አጠቃቀምን ጨምሮ ለ ሁለት ተከፍለው በሙሉ ሜዳ እርስ በርስ ጨዋታ ካደረጉ በኋላ ልምምዳቸው ፍጻሜውን አግኝቷል። ነገ የመጨረሻ ልምምዱን የሚሰራው ብሔራዊ ቡድኑ ከያዛቸው 24 ተጫዋቾች መካከል አንድ ተጫዋች በመቀነስ 23 ተጫዋቾችን ይዞ ነገ ለሮብ አጥቢያ ሌሊት ወደ ስፍራው የሚያቀና ይሆናል። ብሔራዊ ቡድኑ መጋቢት 12 ቀን በሞሮኮ ካዛብላንካ ከተማ ከግብጽ ጋር ሲጫወት፣ መጋቢት 15 ቀን ከጅቡቲ ጋር በአልጀዲዳ ከተማ ሁለተኛውን ጨዋታ ሚያከናውን ይሆናል። በትናንትናው ዕለት በምድብ ለ የአስራ ስድስተኛ ሳምንት ጨዋታዎች አክሱም ሻሸመኔን ስልጤ ወራቤ አላባን በተመሳሳይ አንድ ለዜሮ በማሸነፍ የሳምንቱን መራ ግብር የጀመረው የኢትዮጵያ ከፍተኛ ሊግ በዛሬው ዕለትም በሁለቱም ምድቦች ጨዋታዎች ቀጥለው ውለዋል በአዋሳ እየተደረገ የሚገኘው የምድብ ሀ የአስራ ሰባተኛ ሳምንት ጨዋታዎች ረፋዱን ሲከወን ደደቢት ሶሎዳድዋን አንድ ለዜሮ ደብረ ብርሃን ወልቂጤን ሁለት ለአንድ አሸንፏል በምድብ ለ ነጌላያርሲ አዲስ አበባ ዩኒቨርሲቲን ሶስት ለአንድ ንብ ደግሞ ቦዲቲን ሁለት ለአንድ መርታት ችሏል። የምድብ ሀ ቀሪ ጨዋታዎች ነገ አዲስ አበባ ከተማ ከሸገር ነቀምቴን፣ ከአምቦ በምድብ ለ ደግሞ ደሴ ከተማ ከሱሉልታ፣ ኦሜድላ ከየካ ጋር ሲገናኙ፣ የፊታችን እሮብ የምድብ ሀ የመጨረሻ ቀን ጨዋታዎች ቤንቺማጂ ከዱራሜ፣ ጋሞ ጨንቻ ከእንጅባራ ጋር የሚገናኙ ይሆናል። የኢትዮጵያ ቀጣይ ተጋጣሚ የሆነችው ግብጽ ሞሳላን ጨምሮ ወሳኝ ተጫዋቾች የጠራችበትን የ24 ተጫዋቾችን ስብስብ ይፋ አድርጋለች። ለ2026 የዓለም ዋንጫ ለማለፍ በሚደረጉ የምድብ የማጣሪያ ፍልሚያዎች የኢትዮጵያ ብሔራዊ ቡድን መጋቢት 12 ካዛብላንካ ሞሮኮ በሚገኘው ዛውሊ ስታዲየም ከግብጽ ጋር እንዲሁም መጋቢት 15 ኤል ጀዲዳ ሞሮኮ በሚገኘው ኤል አብዲ ስታዲየም ከጅቡቲ ጋር ወሳኝ ጨዋታዎች ይጠብቋቸዋል። ለሁለቱ ጨዋታዎች አሰልጣኝ መሳይ ተፈሪ ለ ተጫዋቾች ጥሪ በማቅረብ ዝግጅታቸውን ካሳለፍነው ሀሙስ ጀምሮ እያከናወኑ ይገኛሉ የዋሊያዎቹ የመጀመሪያ ተጋጣሚ የሆነችው ግብጽ በአሰልጣኝ ሆሳማሰን እየተመራች ከኢትዮጵያና ከሴራሊዮን ጋር ላለባት ጨዋታዎች ከትናንት በስቲያ ለሀያ አራት ተጫዋቾች ጥሪ አቅርባለች በዚህም አራት የግብዘብ ሰባት ተከላካዮች ዘጠኝ አማካዮች እንዲሁም አራት አጥቂዎች በስብስቧ ተካተዋል በምርጫው የእንግሊዝ ፕሪምየር ሊግ ከፍተኛ ግብ አስቆጣሪ የሆነው የሊቨርፑሉ ኮከብ መሐመድ ሳላ የማንቸስተር ሲቱ ኦማር ማርሙሽ እና መሐመድ ትሬዝጌቲን ጨምሮ ስድስት ከሀገር ውጭ የሚጫወቱ ተጫዋቾች ተመርጠዋል። ከሀገር ውስጥ ሊግ ደግሞ አለሀሊ ስድስት ተጫዋቾችን ሲያስመርጥ ዛማሌክ በበኩሉ አምስት ተጫዋቾችን አስመርጧል። ባሳለፍ ነው ቅዳሜና እሁድ በተደረጉ አምስት ጨዋታዎች የተጀመረው የኢትዮጵያ ሴቶች ከፍተኛ ሊግ የሁለተኛው ዙር የአስራ አራተኛ ሳምንት መራ ግብር ዛሬ በተከናወኑ ሁለት ቀሪ ጨዋታዎች ተገባዷል። በአዲስ አበባ አበበ ቢቅላ ስታዲየም ላይ በነበሩ ጨዋታዎች ለሚኩራ ክፍለ ከተማ ፋሲል ከነማን አንድ ለዜሮ ሲረታ፣ ጥሩ ፉክክር የተስተዋለበት የወላይታ ድቻና ንፋስ ስልክ ጨዋታ በድቻ የሶስት ለሁለት አሸናፊነት ተጠናቋል። ሊጉን ትላንት በተጋጣሚው ሽንፈት ያስተናገደው ሸገር ከተማ በሰላሳ አምስት ነጥቦች ሲመራ በፎርፌ ከተጋጣሚው ሶስት ነጥብን ያሳካው ይርጋ ጨፌ ቡና በሰላሳ አንድ ሁለተኛ በሰፊ የግብ ልዩነት አቃቂን የረቱት ኢትዮጵያ ስፖርት አካዳሚ በሰላሳ ነጥቦች ሶስተኛ ደረጃ ላይ ተቀምጠው ይገኛል። ኢትዮጵያን የምትገጥመው ጅቡቲ ሞሮኮ ደርሳለች። ለሀያ ስድስቱ ዓለም ዋንጫ ማጣሪያ ጨዋታ ያለባት ጅቡቲ በአሰልጣኝ አብዱራሂም ኦኪ የተመራች ስታደርግ የነበረውን ዝግጅት በማጠናቀቅ ቀደም ብላ ሞሮኮ ደርሳለች። 23 ተጫዋቾችን በመያዝ የማጣሪያ መርሃ ግብሯን የፊታችን አርብ ቡርኪና ፋሶን በመቅጠም የምትጀምር ሲሆን ከአራት ቀናቶች በኋላ ኢትዮጵያን በዛው ሞሮኮ ታስተናግዳለች። ለጨዋታዎቹ ቀደም ያለውን የዝግጅት ጊዜ ለመውሰድም ሞሮኮ የደረሰች የመጀመሪያው ሀገርም ሆናለች።